እሷ ትበላሻለች፣ ትቀናብሻለች። የሰው ልጅ የራሱን ስራ ነው የሚያወራው። አንቺ እኔ ቤታዮ ላይ ሰው አያት ብለሽ ስሜን ለማጥፋት የሄድሽበት እርቀትና ክፋትን ስለምታቂ ሰው ሁሉ እንደዛ የሚያደርግ ነው የሚመስልሽ። ሰው ሁሉ እንደዛ የሚያደርግ ነው የሚመስልሽ። ጋይስ ልብሱ ስለሆነ ነው ቦርጭ መጣ ምናምን፣ ልብሱ ነው ራሱ ጥብቅ ያለ ልብስ ስለለበስኩ ይህ ሁን ምን ችግር አለ? ኒወይስ እኔ ኮ በልቻ አይደለም፣ የእናንተ ስትረስ ነው ሁዴ የተጠራቀመው። እንደ ሰው አጥንትና ቅልጥም እየከተጥኩ አይደለም። ለማንኛውም አጭንቅላቴን አታወዛጉብኝ። ወደ ወሬ ስጨርስ ስድቡንም ምን ትሄዱበታላችሁ ሀሜቱንም እና፣ አንቺ መጀመሪያ ጊዜ ከኔ ጋር ስትጣይ ፊንገርዬ የኔ ጉርጓሬ የኔ ጉርጉር አራርጊ ከኔ ጋር መጀመሪያ ጊዜ ስትጣይ እኔን ያደረግሽኝ ነገር ምንድን ነበረ? ስሜን አጥፍተሽ እይታና ቪው ስላለኝ እኔን ለመጣል የሄድሽበት ርቀት አላሳካልሽም። ቅንድብሽም ብሽም ብዬ በህይወት ዘመን ስንቱን ሰድበሽ ያልቻልሹ እኔ ቤት ታዬ። አይምሮሽ ውስጥ ቁጭ ብዬ ሳልቅም የድሬዷ ጫት መርቀኝ እንዲህ ቁጭ ብዬ እላሽ። አይምሮሽ ውስጥ ቁጭ ብያል። እኔን አትረሽኝ፣ በነፍስ አባት አትረሽኝ፣ በድግምት አትረሽኝ በመጽሐፍ ቅዱስ ቢደገምብሽ አትረሽኝም። አእምሮሽ ውስጥ እኔ ተጽፌያለሁ። በአሹሩም በአሰሱም በገሰሱም ትጠርኛለሽ። እኔ ቤታ ለምን እንደሆነ እንደዛ እንደምላችሁ ታውቃላችሁ። አትረሳኝም። እኔ አሁን ትናንትና ስለሷ አላነሳው፣ ከትናንት ወዲያ አላነሳው። ዛሬ እኔና ዲቦራን ለማጣላት የሄደችበት እርቀት አለ። ባይዘወይ ዲቦራ ናት ነው መጀመሪያ ሽር ያደረገችልኝ እንዴት ውስጥ ስናወራ እንዴት እግዚአብሔርን እንዴት እንደምናሾፍብሽ ደደብን መስልሻለን። ግን በአሁን የምትነሳብሽ ሦስት ሺህ አራት ሺህ ሰው ሲኖርሽ ቤታ ናት። በዚህ አጋጣሚ ንገርሽ ዲቦራ፣ ከአራት ሺህ ሰዎች ካልሻቸው ከሚያዩት ሁለት ሺህ ሰዎች የእኔ በጎች የምትያቸው ናቸው። በዚህ አጋጣሚ ንገርሽ አንቺ ጎርጓሪዎች የሚጎረጉሩት ሳይሆኑ በግ እያልሽ የምትጠሪያቸው የእኔ ተከታዮች ናቸው አስረግጬ የምነግርሽ ብዙ ያንቺ የሚጎረጉሩ የሚሸነቁሩ የሚቆፍሩ አጋሰስ የሚሞሉ አይደሉም። ዲቦራ ስትጠቃ ፎቶዋን ይዘው የሚዞሩ ምናምን የኔው ልጆች ናቸው። አስረግጭ የምነች እኔው እኔ እዚ ጋር የምታያቸው ቤታዬ ቤታዬ የሚሉትኝ የኔን ፎቶ ይዘው የሚሄዱትኝ ጓደኛ ስትነካ እኔን ስለሚወዱ አብረው ይዘው የሚሄዱትኝ የኔው ልጆች ናቸው። እንዴት ታዲያ ሰው በራሱ ይቀናል? ሰው በራሱ እኮ ሊቀና አይችልም። አንቺ የክፋትሽ ጥግ ማለት ነው። ዲቦራን ደውለሽ ከኦርደር ጋር ላስታርቅሽ መሀላቸው የገባ ሰው አለ ብለሽ እኔም ብቻዬን ለማስቀረት ይርሽበት እርቀታለሁ አላልኩም። ቤት ሪከርድሽ ሙሉ አለ። ለምን ነገ ስለምትዋሺ፣ እንዳንቺ አይነት ሰው ሪከርድ ተደርጎ ነው የሚቀመጠው። ከሃዲና ውሸታም ስለሆሽ ያልሽውን እኮ በሪከርድ እናቴ ኔሳኝ ጋይስ ፊንገር መባሏ ጨጓሯን አሳሯት። ኬኳ ብትሞት ይሻለኛል ያለችው ኬኳ ብትሞት ቁጭ ለባይዘ ማለት ነው። አንቺ ስታወሪ፣ እኔም ቁጭ በሌላ ስልክ እያዳመጥኩሽ ነበር። በዚህ አጋጣሚ ልንገርሽ በአንቺ ቤት አሁን ዲቦራን መክረሻት መክረሻ ትሞተሻል። እኔን ልታጣይ መክረሻ ሞተሻል። ማምላክን በሌላ ስር ቁጭ ብለን ሚውት አድርጌ እያዳመጥኩሽ ነበር። ከሀስከ የምታወሪያት ከሀስከ ቁጭ ብለን እኔና እሷ እያዳመጥች ነበር። ቆሻሻ ስለሆንሽ ነገ እንደምትነሽባት ስለምናቅ፣ እኔ በቪው እንኳን እኔ ቤታ በቪው ልቅናና ልቀና ይቅርና ማለት ነው። በእኔ ብዙ የታወቁ ሰዎች አሉ። አስረግጬ ነው የምነግርሽ። የተመታው ቪዩሽ ራሱ የተነሳው በእኔ ቤታ ነው። አስረግጭ ልንገርሽ፣ እናንችን እና ዲቦራ ለማጣላት የምትሄጅበት መንገድ አይሳ። በውስጥ ገባሽ ጠየቅሻት፣ አልፈልግም አለች። እግዚአብሔር ምስክሬ ነው። ኮጋ ስምላችሁ፣ በውስጥ ገብታ አውሩ፣ ሁለታችሁ ባትታረቁ አውሩ። መላቸው የገባ ሰው አለ። ኦርደር በጣም ነው የምትወድሽ፣ አውሪያ፣ ተታረቁ፣ ላስማማችሁ በውስጥ ልድዋር። ከዛ ምን አለ ዲቦራ ነው ከቤት ቤታ ጓደኛ ናት። ቤታ ከኔ ውጭ ሌላ ነገር አታደርግም፣ እኔም ከሷ ውጭ ሌላ ነገር አላደርግም። ቤታ ዋለች እሷ አትገባን በፍጹም ብናምን ከእሷ ላ ተጠንቀቂ ምናምን። እኔ ግን በሌላ ስልክ ማምላክን ቁጭ ብዬ ሰማት ነበር። የዚህን ያህል ክፋት ነው የምትሄዱ። ዛሬ ደግሞ በምመጣሽ ቪዩ ሲያ የሚቀና ሰው አለ ዲቦራ ነገር የምትነግርሻለች። ከአራት ሺህ ከምትያቸው ሁለት ሺህ ሰዎች የእኔ ተከታይ ናቸው እና እሷ የሚከተሉ አንድ አይነት ሰው ነው የሚከተለን። እና ይህን ያህል ርቀት ሰው ላይ መሀል ገብተሽ ለማለየት ሲጀምር አንቺ ለዲቦራ አዝነሽ ነው የምትመክሪያት? ብታዝኝ ማኖሮ ሰው ብትሆኝ ማኖሮ ዳይቦን እንደዚህ ጥም ወደ ስርሽ አርገሽ እና ዶሮ ሰር ከሆድሽ አያልፍም ነገር ዶሮ ሰር አለሃለው። እና የእውነት አንቺ ለዲቦራ አስበሽላ ነው ልትመክሪያት? ይሄ ሁላ ህዝብ እኮ ይነቃብሻል እኮ እንዳለ ኮመንቱሽን እስኪ አንብቢ። ቪዲዮች ላይ እንዳለ ኮመንቷን ጋይስ አንብቡ። አንቺ ብታስቢ ለዲቦራ፣ ዳይቦን ላስታርቃችሁ መተሽ ኦርደርን ላስታርቃችሁ ብለሽ እንዳልሹ በስልክ ገብ ለነገር እንደደወልሹ ዳይቦን ገንዘብ ስለምትወጂ ሸጭሻት። ለሁለት አንበሳ ለሶስት አንበሳ ብለሽ ሸጥሻት። ከሱ በላይ የምታቂው ዲቦራን ነው። ሁለተኛ ደግሞ ሀበሻ ናት ዲቦራ፣ በዛ ላይ ደግሞ ሴት ናት። የእውነት አንቺ አስበሽላ ቢሆን ኖሮ ዳይቦን ለገንዘብ ልጅ ዳይቦ የእኔ ፍቅር ከፕሮፋይል ላይ ጀርባ አድርጋለሁ ዶሮ ሰራላለሁ። እና ምን እያልሽ ምን አባታቸዋል? ከዛ ዲ በኮመንት መታው ረ ይደብራል። ዲቦራ ታውቂያታለሽ፣ ለምን እንዲት አደርጊያለሽ? ምን አገባኝ እኔ መጥቶ ከሰጠኝ እያልሽ አለበር ስቆረጥም የነበረው አሁን ዲቦራ ቪው ስላላት ደግሞ ማለት ነው። ከእሷ ጋር ደግሞ እሷን አትመልስልሽም። እሷ እኔ ጋር እንደተጨማለቅሽ እኔ ነኝ የምቀጠቅጥሽ፣ ያለቃሽ እኔ ነኝ። አንቺን ቋህ ቋህ እያደረኩ የሚሄደው እኔ ቤት ታብቻል ዲቦራውን እይታ ውስጥ ስለሆነ ከአንቺ ጋር እንድትጣላት አለካችሽ አለካችሽ አልደረሰችብኝ፣ ስምሽን አልጠራች። እሷን ለማያያዝ የሄደችበት ርቀት ክፋቷ ደጋግ ማውቃ ሰው ቤት እንዴት ዘበኛ ይባላል? ሰው እኮ ቤተሰቡ ሲነካ፣ አንቺ እኔ ቤተሰብ እኮ ነክተሻል። አንቺ ከካ አባቴን ሳታውቂው አይኑን እንኳን ሳታይ ማንነቱን ሳታውቂ አካል ጉዳተኛ ነው ብለሽ እኮ አባቴን የነካሹ፣ መጀመሪያ አገር ምድሩ የሚያውቀው ይኸው። ግን ዲቦራ ለማነካካት የሄደችበት ርቀት፣ ወይኔ ሳምሪን ወንድም፣ ምንስ ቢሆን ጥበቃ እኮ ስራ ነው። ምንስ ቢሆን ሰው እንደው አካል ጉዳተኛ አባቴ እንኳን ሆኖ ቢሆን አካል ጉዳተኛ መሆን ቆሻሽነት ነው መጥፎነት፣ መጥፎ ነገር ነው አካል ጉዳተኛ እያልሽ የሌላው ሌላውን ሰው ዝቅ ለማድረግ የሄድሽበት እኮ እርቀት አለ አንቺ ላይ ሰው የምትመክሪው ስለ ቤተሰብ መካሪ ያደረገሽ አንቺ ጎርጓሪ፣ አንቺ ፈንጋሪ፣ አንቺ ጣታ ማናባች ስለሆንሽ ነው። አንቺ ስንት የምትይው እኔና ዲቦራን ለማጣላት የምትሰሩት ሴራ አለ። አማርኛ ራሱ በደንብ አስተውሎ የማያውቀውን ሰውዬ ራሱ የምታደርጉትን በውስጥ ነገ ሁሉ ሽምኮ መቶ ይናገራል። ምን ምን ስትሉት እንደነበር አንቺ ጎርጓሬ ሊጥ ባቦካሽበት የምትጎረጉሪ ቡኮ ባጨማለቅሽበት የምትጎረው ሰው አንቺ ቤት እንዴት መጥቶ ይበላል? እንዴት እኔ አሁን አንቺ ጋር እንጀራብ ገበታ ቆርሼ ልበላ አልችልም። አይ አይምሮ ላይ የመጣ የጎረጎርሹ ነገር ነው የሚመስለኝ። በዚህ የጎረሽ እንዲ ምት ነው የሚመስለኝ። በዛ ላይ ቤትሽ ዝርክርክ ማናት ይላል ጎርጓሪ ጋር ጉፊንገር ለማናለ እና የሄደችበት ርቀት ክፋቷ አንቺ ዲቦራ ጀግና ናት። አንቺ ፈሪ ስለሆንሽ ያኔ ሲያንበጫብጩሽኝ እንደ አሁን ዳልቻ ጋር ሰሞኑን ስለሆንሽ ምናምን ነገር ልታስፈራሪ ትሞክራች። ንፍጥ በስልክ እኮ እናንች አውርተናል። ዳልቻን እኮ ሊያግን ያልነካኩኝ ብለው ምናምን እንዴ፣ በስንት መከራ ሰው ልኬበት እኮ ነው። ይኸው ሞዶ አባቴን ጉድጓድ ያስገባው በስልክ ስናወራ በዛ ጊዜ አይዞሽ ምናምን ከጎንሽ ነን ስና ዳልቻን ሊያነካኩኝ በዘር ምናምን ብለው በሰው ነው እኮ በማውቀው ሰው እኮ ነው። ይቅርታ ያስጠየቁታል። ይቅርታ ጠይቀሽ ነው ዲቦራ እንዳንቺ ስላልሰገደች ልታሰግጃት ቅስሟን ለመስበር የሄደች እኔ ክፋቷ የክፋቷ ብዛት ደግሞ አይኗን አውጠች እኔ ኮ ባሽሙ የምትናገረው ነገር ንፍጣም አይኗን እንደዚህ ጎረጎደዋል አይደለ ኬክዋ ታማብኝ ከዛ እኔ ልጄ ብትታመም ነው ምልሽ አይደለም መላው ቲክቶክ ማለት ነው ቤታ የቀረችው እኛ ስለሰደብናል ብሎ እግራቸውን ብሉ ልጄ ተቀድማለች ብዬ ነው የሚሄደው ሰው ሰደበኝ አልሰደበኝ ከልጄ በላይ ማን አለ ብዬ ሶሻል ሚዲያው እርግፍ አድርጌ እኔ ደግሞ ላይ ምግብ ራሱ አይበላልኝም። ሲበላልሽ እንዴት ልትበይ ነው አንቺ? ሀማ አንቺ ጉጉብ አቋም ሲበላልሽ እንዴት ነው የምትበዩ ነው እኔ የማይገባኝ ጋይስ። እንደዚህ እንግዲህ አስቡትኝ። ልጇ ታማ እንዴ የበላች ልጇ ባትታመም ደግሞ እኔ እንጃ። ሙሉ በጉን ከነ ጸጉሩ ነው የምትበዩ ማለት ነው፣ ከነ ጸጉሩ ከነ ኮቴው እያየንሽ እኮ ነው ሶሻል ሚዲያ ላይ ያንም ያህል አሁን ያ ያ ያ ያ እንደዚህ የጠቀለልሽው ብትወረውሪው ስክሪኑ ቢከፈት ብትወረውሪው እኔ ጭንቅላቴን አያፈርሰውም እንዴ ምትዩ የጉርሻሽ መጠቀልዩ ራሱ ቢወረወር ጠላትን ጭንቅላቱን ሁለት ቦታ ያደቃል ሃማ ሃማ እዚህ ድሬዳዎች ሃማ ያውቃሉ አላውቅም ሌላ ሀገርም እንደሚባል የድመት አይነት እንስሳ ነው አርሽኑ ልክ እንደ ድመታውን ካያቸዋት ጉድጓድ ቆፍራ ነው አሯን መቀብረው። ልክ እሷም እንደዛ መርዝ። አሁን እመኑን ቃል እገባላችኋለሁ። እሺ የወንዱ ነብይ ቴቴ ያለ የሴቷ ነብይ ንሻ ቃል አለ። ቤታ መነጫ ነጭ መጣ ባህሬ አንድ ነው። ባህሬ ቲክቶክ ላይ ስድስት አመት ያቆኛል። ምናገር ካለብኝ እናገራለሁ። መጮ ካለብኝ ማልቀስ ካለብኝ ስሜቴ ፊት ለፊት ነው ያለው። እንደውም ያን ባህሬሽን ሽንታይ ነው የምባለው። አየሽ ልቴ ልቴ ለክፋቷ ጥግ ሄደችበት። ጋይስ አሁን መነጫነጭ ነጭ መጫል መጭ ልክ እኔን እንደማልነጨ ዝምተኛ ነኝ። ልክ ዲቦራ ቪው ሲመጣ ስነጫል ነጭ። ሁሌም እንደምናገር ያውቃሉ። ይህን ባህሪሽን ተይ፣ ፊት ለፊት የምታሳዩን ተብዬ እኮ የምትመከረው እኔ ቤታ ነኝ። አንቺ ዝምባ አለፈብሽ፣ በቃ አለፈብሽ። ወሬሽ ሁሉ አይጥም፣ ቀልሽ ሁሉ አይጣፍጥ፣ እጅ እጅ የሚል ዝገት ዝገት የሚል አንቺ የጠንቋይ ፓንት፣ በቃ እድሜ ልክሽን ሰው እንዲህ እንዳነካካሽ። አሁን ሳምሪና እሷን ለማነካከት ወንድሟ ምንም ቢሆን እንዲህ አይባልም። አንቺ ግን የሰው አባት አካል ጉዳተኛ ነው ስትፈልጊ፣ ቤተሰቦቿ አዝነን የሆነ ነገር እናስደርጋቸዋለን ትያለሽ፣ እንሽላሊት። ለዲቦራ እኮ ዲቦራ እኮ ስትነካ ማለት ነው። እኔ ቤታ እንኳን በሰው ቪው ልቀና አይቅር እና ማለት ነው። ቪው የማሰጠው እኮ እኔ ነኝ። በዚህ አጋጣሚ ልንገርሽ በዚህ አጋጣሚ ልንገርሽ ብዙዎቻችሁ ምንድን ነው የምትሉኝ እዚህ ቤት ቤት ታትጅ ቪዩ ታሰጫዋለሽ ለዚህ ሰዋት መልሽለት ታፈምሸዋለሽ የምትሉኝ እኮ እናንተ ናችሁ። እንኳን እኔ ቤታ በሰው ቪዩ አይቼ ይልቀና ቢያንስ እንኳን ዲቦራ ስትጠቃ በግ የምትያቸው የኔ ልጆች ናቸው ፎቶዋን እየፖሰቱ የቆሙላት አስረግቼም ነው የአንቺ የሚጎረጉሩት ፋሚሊዎችሽ አይደሉም የሚጎረጉሩት የሚቆፍሩት አይደለም አንቺን የሚከተሉሽ የሚቆፍሩትማ የሚጎረጉሩት ገብተው ሳምሪ ቤት ሲያሽቃብጡ ነበር። ያንቺ ፎቶ የለጠፉ ገብተው በያቴጅበት ምናምን እያሉ ሲያሽቃብጡ ነበር። የእኔ ግን ልጆች በግ ብለሽ የምታያቸው ግን ማለት ነው ፎቶዋን እየፖሰቱ ከጎንሽ ነን እያሉ የነበሩ ዲቦራም ጠንቅቃ ታውቃዋለች። ነገ ብትነግራት መልሳ የምትናገረው ይሄንን፣ አንቺ የጠንቋ አይናር ቦጮጫ ክፉ ክፉ ሴት እናትሽ በአራት ዓመትሽ ጥላይ ጥያቴ ወጣው እናቴ ናልሽ የእናትን ፍቅር ረዘምርሽ ወይ አባትን ፍቅር አይተሽ ብታድጊ አባቷ ራሱ ሴት እንዳለ የአባትሽን ፍቅር እንኳን አይተሽ ብታድጊ ኖሮ ክፋት አይኖርሽም ነበር። ክፉ ሴት ነሽ። ክፉ መርዝ ሴት፣ መጥፎ ሴት። እኔ አንቺ እንዴት እንደምገልጽሽ አላውቅም። እኔ አንቺ ጌታ ነኝ። አንቀጥቅጬ ነው የምገዛሽ። አንቺን ታውቂኛለሽ። ብትሞጪ አፍሽን አትከፍች ብትሞጪ ስሜን ጠርተሽ በቁቁም ነው ማላናትሽን ምበሳልሽ። አስራ አራት ዓመት ሙሉ አፉን ሲከፍት የነበረው እቴቴ እንኳን አንቺን አላሸነፈም፣ ሲሰድብሽ። እኔ ነኝ እኔ ነኝ ያንቀጠቀጥኩሽ። ጥፍረ መጥምጣ፣ ቡጉንጃ ልጄ ታማብኝ በይሄ። እኮ እኔ ባለፈው እኮ ነግሬያቸዋለሁ፣ ሕዝብ እንዲያዝንላችሁ ስለ ልጅ አውሩ፣ ልጄታማ ታማ አላልኳችሁ? ማርያምን ይችን ቃል ብዬ ነበርኩ። አገናኝታችሁ ፖስቱልኝ። ባለፈው ምን ብያችሁ ነበር? በረሯዋም ባለፈው ምን ብያችሁ ነበር? አውቀው ሆድ ለማባባስ ሰውን፣ ሀበሻን፣ ባህሪን ያውቀል። ልጄ ታማብኝ እንዲሆናብኝ ይላሉ አላልኳችሁ? እናቴንሳኝ ው እናቴንሳኝ ብያለሁ። በጣም ሲመቱ ሲወድቁት መተው ልጄ ታማብኝ ምናምን ማስተዛዘኛ ይሰጣሉ። ይው መጣች እንዳልኳችሁ። ልጄ ታማብኝ ኬኳን እንዴት አትታመም ኬኳ አምሳ ጊዜ እኮ ነው በፃንነት እድሜዋ እኮ ስንት የቀበርሻት ስንት ጊዜ የቀበርሻት እኮ ኬኳን ኬኳት ሙት ያለሽ ለአሩም ለፈሱ ኬኳት ምት ሰው ይዛ ስትሄድ መንገድ ላይ ይቻት አለው ውሻዋን ይዛ ኬኳት ሙት ቪዲዮ አለኝ። አንቺ አሁን የኔን ቪዲዮ አግኝተሽ ወይ ፊንገር ዬ የኔን ቪዲዮ አይደለም የፀጉሬን ዘለላ ብታገኝ ስጋ የልት በየአደባባይ ትወጫለሽ። እንኳን የኔን ቪዲዮ መንገድ ላይ አግኝተሽ አሁን አስባችሁታል? ፊንገር የኔን ቪዲዮ አግኝታ አይ በቃ ምናምን ብለ ልተው እየጎረጎርሽበት ነው የምትወጭ፣ ጎርጓሪ። ሰሞኑን ከዳልቻ ጋር ስለሆንሽ ምናምን ነገር ልታስፈራሪ፣ ስርዓት ያዙ። ምናማ አናባሽ ነሽ አንቺ። አንቺንም ዳልቻንም ነው በኩልኩም የምበሳሽ እኔ። እሱ ስድቤ ደግሞ በጣም ተሳዳቢ። የድሬዳዋ ህዝብ ደግሞ እኛ ምናለች ጉቺን እኔ ምናምታ። የድሬዳዋ ህዝብ ፍቅር ነው ስድብ አንደኛ በእንጨት ውስጥ ገብቼ በጉድጓድ ውስጥ በመቃብር ውስጥ ቄጠሽል ጎርጉር ከሚል ሰውዬ ጋር እ ቁጭ ብለሽ ማዕድ የምትዳቆሽው ቁጭ ብለሽ የምትበዩ አብረሽ ቁጭ ብለሽ የምታወሪ፣ ይኸው በዚህ ገንዘብ ሙሉ ሰው ገድዬ መጥቻለሁ። እንናው ሰናይን ያለጋ አረ እንዴ፣ ቁጭ ብለሽ አፍሽን ስትከፍች የምትዩ ሰውን ደግሞ ተሳዳቢ ስትያታፍል ጥፍረ መጥምጣ አንጎልሽ የቀነጨረ ንፍጤ ሞላው። እውነቴን እኮ ነው። የምትሄድበት ርቀት ሰውን ለማስጠላት የራስሽ ኑሮ የለሽም። እስኪ አንቺ ስለ ሰው እኔ ሰው አይመለከተኝ። እኔን ሳታሚ ሁለት ቀን ማት መተኛት አትችል። እኔ ምንሽን ነው የነካውሽ? ሰረብረብሽን ከመሄዱ ሁላሽ ነው እንዴ ያስነጫውትኝ። እኔን ነው የምታወራው? ጋይስ እናቴኝ ሳይ ስለ እኔ ነው በቃ የምታወራው። ወሬው ላይ ቅመም አረገችኝ። በቃ ወሃ ተጭሽ ማሮች ወይ ያሰ አቡ የኔ ልጆች ግን እግዚአብሔር ይባርካችሁ። ረ ነገ ብትለወጡ እራሱ ኔ በስመ አብ እችንበት አጭሳችሁልኛል አጭሳችሁልኛል፣ ጠዋት ማታ። በጎይ ተከታዮች እንዴት እኮ ጨጓሮዋን እኮ እንደምታሳርሩላት! ዝም በፊንገር ፊንገር በሏት። በእውነት ነው የምላቸው። ይኸው ዲቦራ ያልሞተች አለች፣ ነገ ብትክደን ብለን አስቀምጠኗል። እኔ አለች እግዚአብሔርን ልጄ ልጄ ብትሞት መርጣለሁ ነው ያለችው፣ ፊንገር ከምባል ይህን ያክል ሄደችበት። ጨጓሯ አይተቃጠልም? አየሽ፣ የሰው ግፍ ነው ክፋትሽ። እኔ እኮ እግዚአብሔር እናንተ እኮ ምሰሩልኝ ሴራ ሴራ እኮ አይደለም የምጠነስሱልኝ፣ ሴራ ሴራ እኮ አይደለም ግን እግዚአብሔር ይወቅ። ውስጤ ስተኛ ተኛለሁ እንጂ ውስጤ ቆይ ምላስብ ምን አላውጣ እንደዛ አይደለም ማርያምን በስልክ ከሰው ጋር ምላጥ እንደዛ አለ። ውስጤ ንጹህ ስለሆነ ማደርገው ስለምነካና ግዴታ መመለስ ስላለብኝ ነው። ክፉ ሴት ነሽ አንቺ፣ ክፉ፣ መርዝ፣ መጥፎ ሴት ነሽ። ለዲቦራ መካሪ መስለሽ በአንቺ ቤት ዲቦራ ነገራትሽ። ሰው ሲያይሽ የሚነሳብሽ ሰው አለ። አንደኛው የተነሳሽባት አንቺ ነሽ። ለአንድ አንበሳ ብለሽ የሀገርሽን ሰው ሀበሻ የሆነችን በስልክ ያወራሻትን የምታቂያትን ድምጿን የምታቂውን ሰው ነው ለአንበሳ ብለሽ እና ዳይቦ ዶሮ ሰራልሃለሁ፣ እቤቴ ና ኢትዮጵያ እያልሽ ዳይቦ ኪንግ በሉ ከኋላ ፎቶን ለጥፉ እያልሽ ህሊና እንኳን የለሽ። ቢያንስ እኔ በዚህ በዚህ እንዳውም እዮዳ ቢመቸው በዚህ በዚህ ዮዳ ቢመቸው ያለበት ችግር አለ። አዎ ችግር አለ። ግን ይሄ ዮዳብ እንዳውም አንበሳም እየሰጠውን ቢሆን ዲቦራ እና የተታረቂ ብሎ አስማምቶ አስታርቋታል። አንቺ ግን ሆዳ ማጋሰስ አሁን ደግሞ ሰሞኑን ከደግሞ ዲቦራ መነካካት ፈልግሽ፣ አልነካችሽ አልደረሰች አልቀራችሽ ዞር ብላ ላየችሽ። ስራዬ ነው ዩትዩብ ላይ ማውራት። እኛ ስለ አንቺ ስናውራ ታዲያ ለምን አባሽ ታብጃለሽ? ንፍጣ ቡጉንጃ፣ ስለ አንቺ ስናውራ ለምን ታብጃለሽ ታዲያ? አንቺ ወጣ ወጣ ብታስብ የማኖር ሴት ልጅ ናት፣ ሴት ናት ደውዬ ከዚህ በፊት ከፊንገር ጋር ተታረቂ ብያታለሁ። ዛሬ ደግሞ ከዳይቦ ጋር ደግሞ ተስማሚ ተታረቂ ለምን አላልሻትም? አንበሳሽ እንዳይቀርብሽ። ዩትዩብ ተመቷል። በግ ላት የምትገዥበት የለም እዚህ መተሽ ትለምኛለሽ። ደግሞ ሰውን ለማኝት ያለሽ እኔ ዩትበር። የምን አባሽ ዩትበር ንፍጣም፣ ትረገጫለሽ፣ ትረገጫለሽ። አተላ እናቴ ንሳይ እሷ ብታስብ ኖሮ ከዳይቦ ጋር እኔ እኮ ቤታ እኮ ማለት ነው፣ አደባባይ ወጥቼ ጠይቂያት። ዲቦራ እራሱ ትናንትና ወዲያ ነው እናቴ ትሙት እንዲያለች ቤታ ግን ምን አይነት ሰው ነሽ አለች። ለምን ዳይቦን እኔ ላይክ ነገሮቹ ያናድዱኛል እንጂ አሳዘነኝ ምናምን ስርት እንዴት ያ ሁላ ነገር ፖስተቶብሽ ምናምን ነው ላይክ እንትን የምትሉት አለ አይደለ? ሰዎችን አንዳንዴ የምታዩበት ነገር አለ እና እሷ ግን የሄደችበት ርቀት ዳይቦ እና እሷ ለማስማማት ሳይሆን የባሰ እንዲጋጋል ለአንድ አንበሳ ብለሽ ለአንድ በግ አፈር ያስበላሽ አፈር ቢደች ያስበላሽ። ለአንድ ሽሮ በልተሽ አታድሪ። ሰውን ሊሸጠሽ ከምታድሪ ሽሮ ምን አረገ? ፎሮፎራ ቆሮቆራ ሽሮ በልተሽ ብታድሪ መልካም ነው። ለፍየል ብለሽ ግን እንደ ሴትነትሽን ክብርሽን አተሽ እኔ እስኪ ተመልከች ማርያምን ተመልከች። የሰውን እንትን እያመጣ ኑ እኔ እንደዛ አደለም። ኩርት ብለ የመቶ የሚሰጥ ይሰጣል። እንደ ማንኛውም ሰው ነጮች እንደሚጫወቱት እንኳን እኔ ቤት አፍሪካዊ ከሀገር የተሰደድ ኳትኛ አይደለም። ነጭን ቁጭ ብሎ እየለመነ ነው አታይም? እንደ ከሀቢባ ጋር ሲጫወቱ ነጮችም እኮ ቁጭ ብሎ እየጠየቁ እኮ ነው። በሀገራቸው ላይ በደንብ መስራት በሚችሉበት ቋንቋ በተወለዱበት እንኳን ቁጭ ብሎ እየለመኑ ነው ያሉት። እንደ በየትኛውን በኩል ሀስል ያደርጋሉ። ገንዘብ በየትኛውን በኩል ከመጣ ይደረጋል። ኪሻታውልቂ አታውልቂ፣ ሰው አትደብድቤ፣ ሰውን አትነቁ። እሷ ግን የምትሄድበት የክፋቷ እርቀት ለራስሽ እስኪ ቁጭ ብለሽ ጊዜ ስጪ፣ ሰው ሁሉ ለምንድን ነው እንደ እንትን የሚለኝ? ለራስሽ ጊዜ ስጪ። እንዲህኔ ልምከራት። መጨረሻ ላይ ስንደው ሰድቤ ሰድቤ ሰድቤ ሰድቤ አሳብጄ፣ አሁን ወደ ምክር ኮል ገባል እና እናንቺ አውሬ፣ ቀንዳውጣ አድበሽ ተቀመጪ አሽሙር ባወራሽበት እየቆፈርኩ ጉድጓድ ውስጥ ነው የምከትሽን። ቤታ እኔ ወልሽ እንደ ማንም አይደለው። እንደ ማን ጉድጓድ ውስጥ ነው ምቆፍር የምቀብርሽ። የፊንገር ፊት ፌድ አድርጓል። እንዲህ አይንሆን። ምን ሆነ? ላያቸው ቴሌ ኳልኳችሁ እኮ ስኳር በወረቀት ምን በወረቀት እንዳታደርግ፣ ባለ ሱቅ ስኳሩን ትቀምሰዋለች በላስቲክ ቋጥረ ስጣት እየተባለ ባለብን በሳት እኮ። እሷ ዩቲዩብ ላይ የወጣ እኮ አፋን ስከፍት ነው እኮ የምናቃት። በእርግጠኝነት አታፍርም፣ የቤት እድሜ እኮ እያለ ልትል ትችላለች። እሷ እኮ አታፍርም እኮ። መጎርጎር ከጀመረ ሻው የእኔ እድሜ ይሆንሻል። መጎርጎር ከተጀመረ ጎርጓሪ ደግሞ። ምን አለች ዲቦራ አለቻት ልክ ኔ የሆነን ሰው ጠቅ እንዳደረግኩት እንደ ዲቦራኮ እንዳንቺ እኮ አልጨሰችም። ዲቦራኮ ሳምሪ ስትናገራት እኮ አንዴ ስለመለሰች ላል ነው ሳምሪ ባለጊዜ ነኝ ባለምናኝ ብላኮ ነው ፌንት እስክትሰራ ያወጣችሁ። አንቺ ኔን እኮ ምንም አያደረግሽ ነገር የለም። ቆንጆ ስም ነው ያሰጠውሽ። ቆንጆ ስም ፈንጋሪ፣ ፈንጋሪ፣ ጎርጓሪ ተብለሽ በአንቺ ቤት ኔን ሰርጀሪ ብለሽ ስም ልታሰጭ እንዳንቺ አይነት ደንቆሮ ብሎኬት ተደረገው እንዲ በቃ ሲያ የሚጣላል ሊል ይችላል። መስካሪዎቼን ግን ይሻ ቤት ራስሽ ሁሉ ራስሽ ሁሉ በራስሽ ነው ጭንቅላትሽ የተኮረኮመው። ራስሽ ሁሉ ቤት ታየ ሰውነቷ እንዲህ በሶስት አራት ስብሰባ አድርገሽ እያደነቅሽው ነው መስካሪ ያየሻ እንደ ቤታ እናቃታለን። ከአይጂ ጀምሮ፣ ከድሮ ጀምሮ ሰውነቷ ይታወቃል። ስሜን ለማጥፋት ሄድሽበት፣ ስም ለማሰጠት ሄድሽበት፣ አልተሳካልሽም። እኔ ግን ፈጋሪ መሆንሽን በአደባባይ እየፈነገርሽ ይህ ሁሉ ህዝብ እኮ ሰከሽው እኮ ከቴቴ ጋር ሆነሽ ታይ ታይ ቪዲዮ እናወጣለን፣ ስትሰሪ ያለበትን ታይ፣ ከሆስፒታል ስትወጭ ፎቶ አለን። ለምን አባታችሁ አልፖሰታችሁትም? የሰው ስም ለማጥፋት ሰውን ለመጣል የሄድሽበት እግዚአብሔር ራሱ ቀጣሽ። ይህንን ነው የምነግርሽ። ነገም ስሜን ጥሪ፣ አሳይሻለሁ። አራት ነጥብ ዘግቻለሁ። አንቺ ጨርሰናል።